ቅዱስ አባታችን ብፁዕ ዋና ስራ አስኪያጅ፣ ብፁዕ ዋና ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት፣ ኩቡራን የጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ ኩቡራን የአህጉረ ስብከት ስራ አስኪያጆችና ተወካዮች፣ ኩቡራን የአዲስ አበባ አድባራትና ገዳማት አስተዳዳሪዎችና ተወካዮች፣ እንዲሁም ኩብራንና ኩቡራት የጉባኤ ታዳሚዎች በሙሉ በገያ የአፉራ ሰበካ ወሊጋላ መርሳ አፍርተሚ አፍረፋን ሲንገ ኑጌ እንኳን ለ44ተኛ ሰበካ መንፈሳዊ ዓለም አቀፍ ጉባኤ በሰላም አደረሳችሁ አደረሰን እያልኩኝ የቡኖ በደሌ የሀገረ ስብከት የ2017 ዓ ም የስራ አፈጻጸም ሪፖርትን እንደሚከተለው አቀርባለሁ። የቡኖ በደሌ ሀገረ ስብከት በዘጠኝ ወረዳ ቤተ ክህነት እና አንድ ከተማ 142 አብያተ ክርስቲያናት ያለው በገዳማዊ አባታችን በብፁዕ አቡነ ኤፍሬም የሚመራ በተመሰረተ በሁለት ዓመቱ ብዙ ስራዎችን ያከናወነ ሀገረ ስብከት ነው። ከነዚህም በበጀት ዓመቱ ከተሰሩ ስራዎች ጥቂቶቹ የብፁዕነታቸው ሐዋርያዊ ጉዞን በተመለከተ ብፁዕ አባታችን አቡነ ኤፍሬም ለቤተክርስቲያን ካላቸው መንፈሳዊ ቅናት እና ቁርጠኝነት የተነሳ ለትራንስፖርት የማይመቹ በርቀት ያሉ የገጠር አብያተ ክርስቲያናት ሳይቀር በእግራቸው በመሄድ ምዕመናንን በማጽናናት ሰባ ስምንት ሐዋርያዊ ጉዞን አድርጓል። ብፁዕ አባታችን ከሀገረ ስብከቱ በጀትን በበጀት ለሶስት ቤተ ክርስቲያን ከአዲስ አበባ አድባራት እና ገዳማት ከተገኙ በጎ አድራጊ ምዕመናን በተገኘው ድጋፍ ለአራት ቤተ ክርስቲያን እና በብፁዕ አቡነ ኤልያስ የስዊድንና አካባቢው ሀገረ ስብከት ሊቀ ጳጳስ አስተባባሪነት ከዝክረና ዲያም አይበር በተገኘው ድጋፍ ለሶስት ቤተ ክርስቲያን አጠቃላይ አስር ለተዘጉ ቤተ ክርስቲያናት ካህናትና ዲያቆናት ተቀጥሮላቸው ምዕመናን ሙሉ አገልግሎት እንዲያገኙ አድርጓል። ለሌሎችም ም አቅም እጥረት ላለባቸው አርባ ሶስት አብያተ ክርስቲያናት የአልባሳት የንዋየ ቅድሳትና የገንዘብ ድጋፍ ተደርጓል። በተደረገው ሐዋርያዊ ጉዞም ለሁለት መቶ ሀያ አንድ ደቀ መዛሙርት ዲቁናና ለ ሀያ አራት ዲያቆናት ቅስና ማድረግ ተሰጥቷቸዋል። ለሁለት አብያተ ክርስቲያናት ግንባታቸው ተጠናቆ ቅዳሴ ቤታቸው ሲከበር፣ አዲስ ለሚሰሩ አብያተ ክርስቲያናትና ለሚሰሩ ልማት ስራዎች የመሰረት ድንጋይ ተቀምጠዋል። አብነት ትምህርት ቤቲን በተመለከተ የቅድስት ቤተ ክርስቲያንን አገልግሎት ለማስቀጠል ካለፈው ዓመት በተጨማሪ ሰባት መምራን ተቀጥሮ፣ በየጊዜው ክትትል እየተደረገ 941 የአካባቢ መናን ልጆች የአብነት ትምህርትን በመማር ላይ ይገኛሉ። ስብከተ ወንጌልን በተመለከተ በበጀት ዓመቱ ተተኪ ሰባኪያነ ወንጌልን ለማፍራት ለካይናት ካይናትና ዳቆናት ለሁለት ወር በሁለት አይነት ትምህርት ስልጠና ተሰጥቷቸው ወደ አገልግሎት ተሰማርተዋል። በእምነት ያሉትን ምእመናን ለማጽናትና ለስጋ ወደሙ ለማብቃት እንዲሁም የጠፉትን ለመፈለግ ሰባ ጉዳይ ተኮር ጉባኤያት ተካሂደዋል። በእነዚህም ጉባኤያት ከሌላ ቤተ እምነት 314 ወንዶችና 363 ሴቶች በድምሩ 677 ነፍሳት ወደ ኦርቶዶክስ ተዋሕዶ ሃይማኖታችን ተመልሰዋል። ሰንበት ትምህርት ቤትን በተመለከተ በሁሉም አብያተ ክርስቲያናት የነገ የቤተ ክርስቲያን ተረካቢ ትውልድን ለማፍራት ይቻል ዘንድ ለሰንበት ትምህርት ቤት ትኩረት እንዲሰጥ አቅጣጫ ተሰጥቶ በመሰራት ላይ ይገኛል። ልማትን በተመለከተ ሀገረ ስብከቱ ገና የሁለት ዓመት ዕድሜ ያለው ቢሆንም በ1 ሚሊዮን 874750 ብር ጥራቱን የጠበቀ የጥራቱን የጠበቀ መንበረ ጵጵስና ጂ ፕላስ 1 ህንጻና የጽህፈት ቤት ቢሮን አስገንብቶ የካቲት 9 2017 ዓ.ም 6 ብፁዓን ሊቃነ አበው ሊቃነ ጳጳሳት፣ የ የዞኑ የመንግስት የስራ ኃላፊዎች፣ የታላቁ የደብረ ሊባኖስ ገዳም አበው መነኮሳት፣ የእሉባቦር ሀገረ ስብከት ጽህፈት ቤት ኃላፊዎችና የአዲስ አበባ አድባራትና ገዳማት አስተዳዳሪዎች እንዲሁም የሚዲያ አካላትና ብዙ እንግዶች በተገኙበት በድምቀት አስመርቋል። ይህም በአንድ ዓመት ውስጥ ያለምንም በጀት በብፁዕ አባታችን በአቡነ ኤፍሬም በትጋት በማስተባበር በተገኘው ድጋፍና በበሳል አመራር ሰጭነት እነዚህ ሁሉ ስራዎች በመሰራቱ የብፁዕ አባታችን የአቡነ ኤፍሬም በቁርጠኝነት ማገልገል ልዩ ነው እና ይህ ታላቅ ጉባኤ እንዲያመሰግልልኝ በታላቅ ትህትና ይጠይቃለሁ። በመቀጠልም የአገረ ስብከቱ ርቀትና ለትራንስፖርት ምቹ አለመሆን ሳይገድባቸው መጥተው ስራዎቻችንን ጎበኝቶ የሚመረቀውን መርቆ ለአበረታቱን ለብፁዓን አበው ሊቃነ ጳጳሳት ለብፁዓ አቡነ መልከጼዴቅ፣ ለብፁዓ አቡነ ዜና ማርቆስ፣ ለብፁዓ አቡነ ገሪማ፣ ለብፁዓ አቡነ ኤልሳ፣ ለብፁ አቡነ ኢጲፋኒዎስ በድጋሚ ታላቅ ጉባኤ እንዲያመሰግድልኝ በሀገረ ስብከቱ ስም እጠይቃለሁ። በማያዝም ወደፊት ለሚሰሩን ለገጠሪቱ አብያተ ክርስቲያናት መርጃና ለስብከተ ወንጌል ማስፋፋያ የሚሆን ጂፕላስ ፎር ሁለገብ ህንፃ እንዲሁም የካህናት ማሰልጠኛ አብነት ትምህርት ቤት የመሰረት ድንጋይ በብፁዓን አበው ሊቃነ ጳጳሳት ተቀምጠዋል። ይሁን እንጂ በበጀት እጥረት ምክንያት ወደ ስራ መግባት አልተቻለም። ስለዚህም የስላሴን ህንፃ ምእመናንንም በወንጌል ለማጽናት የሚመለከታችሁ ሁሉ ከጎናችን እንድትቆሙ ጥሪያችን እናስተላልፋለን። አጥቢያ አብያተ ክርስቲያናት በገቢ ራሳቸው ለማስቻል የገቢ ምንጭ የሚሆን የእህል ወፍጮን በመትከል ለሱቅና ለኪራይ ቤቶች የሚሆኑ ህንፃዎችን በመገንባት የቡና እርሻዎችን በማስፋፋት ሰፊ ስራ ተሰርቷል። በዚህም ስራ ለሚመናን የስራ እድል ተፈጥሯል። ሰበካ ጉባኤን ማጠናከርን በተመለከተ ከመንበረ ፋሳፊ ጠቅላይ ቤተ ክህነት በመጡ መምህራን ለሀገረ ስብከቱ መመሪያ ኃላፊዎች ለወረዳ ሊቃነ ካህናትና ሰባክያነ ወንጌል ለሶስት ቀናት የአቅም ማጎልበቻ ስልጠና ተሰጥቷል። በአስሩ ወረዳ ላሉት ካህናት የንሳ ልጆች አያዝና ዘመኑን እንዲዋጁ ስልጠና ተሰጥቷል። ለ29 አብያተ ክርስቲያናት አዲስ ሰበካና ለአምስት የማማያ ምርጫ ተደርጓል። ህግ ክፍልም በተመለከተ በበጎ ፈቃድ በሚያገለግሉ የሀገረ ስብከቱ ህግ ክፍል አስር የአብያተ ክርስቲያናት የመሬት ክርክር ኃይሎች ወደ ፍርድ ቤት ሄዶ ስድስት ጉዳዮች ተወስኖልን ከቤተ ክርስቲያን ተወስዶ የነበሩ ስምንት ነጥብ አራት አንድ ሄክታር መሬት ወደ ቤተ ክርስቲያን ተመልሰዋል። ሌላውም በሂደት ላይ ይገኛል። ምግባረ ሰናይም በተመለከተ በምግባረ ሰናይ ኮሚቴ በማረሚያ ቤት ለሚገኙ የሕግ ታራሚዎች 125731 ብር ወጪ በማድረግ አብይ ጾምን የማስፈሰግ ስራ ተሰርቷል። እንዲሁም ለነዳያን ቤትን የማደስ ስራና ለታራሚ ሴቶች የንጽህና መጠበቂያ ዕቃዎች ድጋፍ ተደርጓል። በመጨረሻም ከሀገረ ስብከቱ አራት ወረዳዎች በወቅታዊ ችግር ላይ ቢሆኑም በተደረገው ጥብቅ ክትትል የሀገረ ስብከቱ 20% ገቢ 3 ሚሊዮን 518875 ነጥብ 29 የተገኘ ሲሆን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ድርሻ 35% 1 ሚሊዮን 231000 ስድስት መቶ ስድስት ነጥብ ስልሳ ገቢ አድርገናል። ይህም ካለፈው ዓመት የ48 ነጥብ 76 እድገት ሶስት ነጥብ አስር ብልጫ ያለው ነው። ይህን ገቢ ያደረግንበትን ስል የብፁ አባታችን አቡነ ኤፍሬም ለብፁ ወቅዱስ አባታችን እንዲያሳርክቡልን በታላቅ ትትና እጠይቃለሁ።